ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እንግዲህ ያው ታውቁኛላችሁ፣ ካፌ ወረዱ ወርቴ ላይ ያው እና ለማንኛውም ተሰባስበናል። እንግዲህ እ ተከታተሉ ተከታተሉ። ሀዲ ጀመሩ ሰላሙ አሌይኩም ራህመቱላሂ ወበረካቱ ድና የተከበሯችሁ የፋፊ ወልዶ ዩቱብ ተከታዮች እንደምናላችሁ፣ እኛ ደህና ነን አልሐምዱሊላህ። ዛሬ ከእህቶቻችን ላ ተገናኝተናል፣ ጠባ ዩቱብ እንዲሁም መንሱራ ካሁን በፊት ታውቋታላችሁ። ፋፊ ባለቤቷ ማሀከና ሙሽራ ስለሆነች ነው። እኔ ስደትባላ ነው ማለት ነው። እና ዛሬ ተገናኝተናል፣ ወደፊት አብረን ልንሰራ ልንወያየ፣ ልንጠያየቅ እንግዲህ ተገናኝተን እየተጫወትን ነው የቆየ ነው። እራሳቸውን ያስተዋውቃሉ። እናመሰግናለን። በመጀመሪያ ማለት ነው አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ሰላም ብያለው። ፋፊ የቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል። ፋፊ እንግዲህ ያው አበረታቱኝ፣ ቻናሌን አሳድጉልኝ እያለች ነው እኛንም ጠርታ እናንተንም ማለት ነው ሀባይቦቼ፣ እሷንም ደግሞ አበረታቷት ላይክ ሸር እያረጋችሁ ማለት ነው አሰላአሌይም ራምቱላ በረካቱአሰላሙ አሌይኩም ወረህምቱላ በረካቱ። እዲና የተከበራችሁ እየፋት ወሎ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በሃዲያ ስቴት ኢትዮፕ ስሙን አሳሳትኩት መሰለኝ። ቤተሰብ ያው ተገናኝተናል ማለት ነው። ሰብሰብ ብለን ቪዲዮ ለመስራት ተገናኝተናል። እንግዲህ ፋፊ ወሎን አበረታቷት አዘረታቷል አግዟት ከጎኗ ሁኖ አብረን እንግዲህ እየተገናኘን እንሻአላ ወደፊት ቪዲዮ እንሰራለን ብለን እናስባለን። ያው ነገሮች አልመቻች እያሉ እስከ ዛሬ ድረስ ተገናኝተን አናውቅም በጣም ቆይተናል ማለት ነው። እንግዲህ ውድ ቤተሰቦቻችን ሁላችንንም ከጎናችን ሁናችሁ አግዙን። በቃ አበረታቱን። ሀገር ገባ እንሰራበታለን እንለወጥበታለን ብለን የመዳም ኩሽና አስመርሮን ደክመን ወደ ሀገር የገባ ነው ማለት ነው እና እዚህ ደግሞ እናንተ ቅመሞች ለእኛ ለማገዝ ምንም የሚያቅታችሁ ነገር የለም። አበረታቱን። እኛ ደግሞ ቪዲዮ ለመልቀቅ ወደኋላ እንልም፣ የእናንተን እገዛ ስናይ ማለት ነው እና ውድ ቤተሰቦቻችን ላይክ ሸር እያደረጋችሁ ከጎናችን ሆኑአለ አው እየለ እና ላይፍ ፍዬን በጣም ምርጥ ሰው ናት። አበረታቷት። ቪዲዮም ደግሞ አንቺ እየለቅሽ አይደለም፣ ቪዲዮ ስሪ። ተለፋለች። ያው መቼም ኢትዮጵያ ስንመጣ እንዲያሰብነ አይደለም ሁሉም ነገር ማለት አባይቦቼ ሆ ው ኢትዮጵያ ስንመጣ በቃ እንሰራለን እያልን እየመጣን እኛ ግን ወደ ኋላ ወደ ኋላ እንቀራለን። ስለዚህ ወደ ኋላ እንዲያንቀር የእናንተን ብርታት እናንተን ላይክ ልታረጉልን ለሌላ ሰው ሼር ልታረጉልን እየበረታ እንሄዳለን ማለት ነው። አባይጎቼ አበረታቷት። የሁላችንም ቤተሰቦች ማለት ነው። ሁላችንም እዚህ ቦታ የምታውቁን፣ የሃዲም፣ የመንሶራ፣ የሚሄ ሁላችንም እኔም፣ እሷንም ሼር አርጉላት እህታችን ማለት ነው። አባይጎቼ ሰላማችሁ ብዝት ይበል። ዝትይበል እስኪ የምትጨምሪ ካለሽ ደግሞ አንቺ ጨምሪ። ታጡ አይ ያው ምንድነው ከዚህ በላይ እኔ ብዙ ምንፋ ነው እና የተወሰነ ግን በቻላችሁ ብታቀም በቃ ተባበሮች ያረዱልን ላይክ እያደረጋችሁ እንረዳዳኛ ደግሞ በደዋው ከእናንተ ጋር ያው እኔ ብዙም መሳቀና ጨዋታ ምናምን ነገሩ ነው። እና ለማንኛውም እንግዲህ በቃ እና ይሄንን ይመስላል። ኢንሻላህ ደግሞ ወደፊትም እየተገናኘ እንደዚህ እንሰራለን ነው እንሰራለን። እንሻላ ያው ይሄን ይመስላል አልሀምድሊላሂ እንደዛ ስንላችሁ ደግሞ ያኔ ደህና ነው። ለሰራበትም ይሰራሉ። አሁን ለምሳሌ ማለት ነው እኛ አሁን ትንሽ ዳታውን ሆነ ምንም ይሄ አገር ቦታ ይመርጣል። አሁን ደሴ ምናምን ተንቀሳቅሶ ለሰራ የሰሩበት ነው። ይሰራልይሰራልእ ስላሁ እናተ ደግሞ እንዳሉ ይሰራል። እኛ ግን ትንሽ ገጠርነት አለው አካባቢው ቦታው በዛ ምክንያት ው ኔትወርኩ ዛ ንያኔትወርክ ያልናችሁ እን ይሰራል መስራት ትችላላችው። ያው እስከዚው ድረስ እናንተም እንግዲህ አላ ያበርታችሁ፣ እኛአለ ያበርታን ሁሉንም ሃየር ያደርግልን ያው እንግዲህ እንደሰማችሁት ነው። እህቶቻችን ጋራ ካሁን በኋላ እንገናኛለን። በደንብ እንግዲህ ተወያይተናል። እንገናኛለንም እንሰራለንም ኢንሻአላ። በአዲስ ነገር አዲስ ነገር እየፈጠርን እናንተ የሚያስደስት የሚያዝናና ነገሮች እንሰራላችኋለን ኢንሻአላ። ያው አበረታቱን፣ እገዙን። ስድስት ደግሞ ለዓለም ይጣብ ነው ያለነው ያም ስዴት ብዙ ጊዜ ውጤት ስላለው ነው ማለት ነው። ወይ እርሜያችን ይጨርሳ፣ ወይ ገንዘቡ ላይ ጠቅመኝ ይችላል፣ ወይ በሽታ ነው የምናፈረው። ና በሀገራችን ላይ መስራት ይቻላል። ያው ከኔትወርኩ ከአንዳንድ ነገሮች ጉዳይ እንጂ ይቻላል ማለት ነው። ስለዚህ ለእርሱ እናንተም እኛን ምገዙን፣ ተያይዘን አብረ እናርጋለን። ወደፊት በሌላ ቪዲዮ እንገናኛለን። ሰላማዊ ትይብዛ። አሰላሙ አሌይኩም አረመቱላ በረካቱ። አሁን እንግዲህ ያው በቃ እንደዛ ነው። አሁንም ሀድር ያላለችው ነው አብሽሩ ስዴት እንኳን ሁለተኛው አልመጣም። ያው ነግሬያቸዋለሁ። እንግዲህ ማንኛውንም ነገር ያው በቃ አረብ አገር ሂደን የሰው ሀገር ለምደናል፣ የሰው ቤት ለምደናል፣ ጸባይ ሁሉን ችለን ተቀምጠናል። ሀገራችንም ላይ ከእናንተን ከረዳችሁ ከተረዳዳን በዚህ መልኩ እኛም ደግሞ የሀገራችንን ማንኛውንም ነገር ሁሉንም ይችላል እንቀመጣለን ብለን ወስነናል። እናንተ የተሻላችሁን ያው እንተጋገዛለን። ግን ያው እኛ ወደዛ እንድንመጣ አልፈቀደም፣ እንዳትጠሩን። በጣም ሰው ወደኛ እንድትመጡ ነው እንጂ እንዳታረጉን። በተሻላችሁ አቅም እኔ ብቻም ወስኛለሁ። ሀገሬ ላይ ኢንሻአላህ አልሐምዱሊላህ ረብቢል ዓለሚን ያው የተሻለን እኔ አለፋን። ከእንግዲህ በኋላ ያው ሁሉም አንድ ነው። ማገኘትም ችግርም በውስጡ የተወሰነ አለ፣ ጥቅም አለው ማግኘትም ያው እናንተ ሰታችሁ ስታገኙ አይተነዋል። ገንዘባችን ያስደስተናል። እዚህ ሆነን ደግሞ ነጻነት አለን። ነጻነታችን ከችግራችን ጋር ቤተሰቦቻችን፣ አገራችን ነው። የተወሰነ ያው አልሐምዱሊላህ ደህና እየኖረ ነው። እናንተም እንግዲህ አብሽሩ፣ በርቱ። ሁሉንም ኸይር ያርግልን። ሁሉንም የአሰባችሁትን ያሳካላችሁት። እኛንም ደግሞ ሀገራችን ላይ እዝቃችንን በሀገራችን አርጎ ጌታ ይፍቀድልን ሀገራችን ላይ ለመኖር እና በርቱልኝ። አሰላም አሌይኩም። ምራለ ሆይ፣ ቻው። ወይ ካሜራማን